አማራ ፋኖ ህዝባዊ ድርጅት የተሰጠ መግለጫ ለአማራ የህሉና ትግል ፈተና የሆኑ አካላት በህዝብና ታሪክ ይጠየቃሉ። ሚያዚያ 2 2017 ዓ ም የአማራ የህሉና ትግል ግቡን እንዲመታ አማራዊ ድርጅትን መሰረት ማድረግ አለበት። ይህን እውነታ መሠረት አድርጎም የህሉና ትግሉ ሂደት የአማራ ፋኖ ህዝባዊ ድርጅትን በራሱ ጊዜ ወልዶታል። ይህም የህሉና ትግሉ የተጎናጸፈው የበሰለ የድገት ደረጃ ነጸብራቅ ሆኗል። አፋሕድ ብቸኛ ማርሃት ተቋማዊ ድርጅት እንደመሆኑ መጠን ትግሉ አቅጣጫው እንዳይስት በከፍተኛ ኃላፊነት ስሜት እየተንቀሳቀሰ ይገኛል። በአንጻሩ ትግሉን ወደኋላ በመጎተት ላይ የተጠመዱና ራሳቸውን አራቱ የፋኖ አደረጃጀቶች ብለው የሚጠሩት ኃይሎች በትናንትና ዕለት ማለትም ሚያዝያ 19 2017 ዓ ም ባወጡት መግለጫ የድርጅታችንን ስም እንደወትሮ ጭቃ ለመቀባት ባዝነዋል። የአራቱ አደረጃጀቶች ጥቂት አመራሮች ያወጡት መግለጫ እንደተለመደው በሐሰት ትርክትና ፍረጃ የተሞላ ብቻ ሳይሆን ከራሱ ይልቅ የሌሎችን ፍላጎት ማስፈጸሚያ ነው። በእኛ በኩል እንዲህ አይነት የሐሰት ፕሮፓጋንዳዎች በአብዛኛው በዝምታ የምናልፋቸው ቢሆንም አንዳንዴ ምላሽ መስጠት አስፈላጊ ሆኖ ሲገኝ ምላሻችን የሰከነ ጨዋና የተመጠነ መሆኑን የምናረጋገጥ ከመሆኑ ባሻገር ያለአማራ ድርጅት የአማራን ህሉና ትግሉን እንመራለን የሚል ወገኖችም ቆም ብለው የሚያስቡበት ልቦና እንዲሰጣቸው በጅምላ በሚጨፈጨፈው የአማራ ሕዝብ ስም ፈጣሪን እንደምንለምን ሁሌም በማሳሰብ ነው። ልክ እንደ ህዝባችን እኛም በፋኖ ስም የሚራገቡ የጎንዮሽ ፍትጊያዎችን አምርረን ነው የምንጸየፈው። መላው ሕዝብ ከሰሞኑ ዜናዎች ጠንቅቆ እንደሚያውቀው በአፋሕድ ላይ ጀግናው የህዝብ ልጅ አርበኛ ከፍ ያለው ደሴና ሌሎች አያሌ አርበኞችን የበላ ጦርነት ከተከፈተበት ሰነባብቷል። በጦር ኃይል የተመኙትን ለመጨበጥ የተሳናቸው የአራቱ አደረጃጀቶች እፍኝ የማይሞሉ መሪዎች በመገናኛ ብዙሃን በኩል በከፈቱት የስነልቦና ጦርነት በርካታ ውሸቶችን ተናግረዋል። ለተሰነዘሩት ውሸቶች በሙሉ ምላሽ መስጠት ራሳችን ብቻ ሳይሆን የአማራ ህዝብንም ማቅለል ስለሚሆን በህልውናው ትግል ውስጥ ያሉት ዘጠኝ ሁኔታዎች ከዚህ በታች የተሰነዘሩት ናቸው። አንደኛ፣ አራቱ አደረጃጀቶች ከስምንት ወራት በፊት በሳምንታት እሁን እናደርገዋለን ብለው ቃል የገቡት የአንድነት ድርጅት እስካሁን መመስረት ባለመቻላቸው በአጥፍቶ መጥፋት መንፈስ ብቸኛውን የአማራ ድርጅት የሆነውን አፋሕድ ለማፍረስ የሚያደርጉትን እንቅስቃሴ ለህሉና ትግሉ መራዘምና መወሳሰብ ዋነኛ ምክንያት እንዳደረጋቸውና በህዝብና በታሪክ እንደሚጠየቁ፣ ሁለተኛ አንድ ድርጅት መመስረት ያቃታቸው በስልጣን በመጣላት እንደሆነና ከዚህ በፊት በምርጫ ሲሸነፉ አፋድን ረግጠው የወጡትም የስልጣን ጥያቄ በማንሳት እንደነበር፣ ሶስተኛ በመካከላቸው ያለው አለመግባባት ሲያበሳጫቸውና ተስፋ ሲያስቆርጣቸው አፋድን አፍርሳችሁ እንደ ጠቅላይ ግዛት አንድ እንሆን የአማራ ድርጅት አያስፈልግም የሚል ኋላ ቀር የዘመነ መሳፍንት ቀመር ይዘው በቀጠናዊ ወይም በጎጣዊ ትስስር ስም ብቅ ማለታቸውንና በእኛ በኩል በጎጣችን ስም አልተጨፈጨፍንም፣ አልተፈናቀልንም፣ አልተጨቆንም በሚል ምላሽ የሰጠናቸው መሆኑን አራተኛ በየጠቅላይ ግዛቱ በአንድ አደረጃጀት ከአንድ አደረጃጀት በላይ መኖር የለበትም፣ በኃይል እናጠፋቸዋለን ብለው በተደጋጋሚ በአደባባይ የተናገሩት የአራቱ የአደረጃጀት መሪዎች ብቻ መሆኑን ማንኛውም ሰው ከማህበራዊ ሚዲያ በቀላሉ ማረጋገጥ እንደሚችል፣ ይህም ያገዛዙ አጀንዳ መሆኑን አምስተኛ በተመሳሳይ መንገድ የአፋድ መሪዎች ሁሌም ስለ አንድነት እንደሚናገሩ ከዚያው ከማህበራዊ ሚዲያ ሁሉም ሰው ማረጋገጥ እንደሚችል ስድስተኛ የአራቱ አደረጃጀት መሪዎች በአደባባይ በተናገሩት መሰረት የጠቅላይ ግዛት አንድ አደረጃጀት ብቻ እንዲኖር ለማድረግ የሚያስችል ወታደራዊ አቅም እንፈጥራለን ብለው ወልቃይትና ራያን በኃይል አስመልሳለሁ ከሚለው ጽንፈኛውና ጦረኛው የወያኔ አንጃ የፋይናንስና የጦር መሳሪያ ድጋፍ በመቀበል በአራቱም ጠቅላይ ግዛቶች በአፋድ ላይ ወታደራዊ ጥቃት መሰንዘራቸውን በዚህም በጥቅሉ በአማራ በተለይ ደግሞ ላለፉት ሰላሳ አምስት ዓመታት በስቃይ በኖሩት የወልቃይትና የራያ ህዝብ ላይ ክደት መፈጸማቸውን። ሰባተኛ አፋድ ከየትኛውም ወገን የሚፈጸምበትን ወታደራዊ ጥቃት የመከላከል ተፈጥሯዊ መብት እንዳለውና አማራጭም እንደሌለው። ስምንተኛ በአራቱ አደረጃጀት መግለጫ ላይ በተጠቀሱት አውደ ውጊያዎች ሁሉ የአፋድ ኃይሎች አስቀድመው ተኩስ ያልከፈቱ መሆናቸውን እና ራሳቸውን ለመከላከል ብቻ የተንቀሳቀሱ መሆናቸውን። ዘጠነኛ አፋድ ጦርነት ተከፍቶበት ብዙ ጉዳት የደረሰበት ቢሆንም በአራቱ አደረጃጀቶች በሚዲያ የሚደረጉ ስም ማጥላሸት እና የሚራገቡ ውሸቶች ብልጽግና ከመርዳታቸው ባሻገር ህዝባችን እያወዛገበ የአማራን ክብርና ጨዋነት እያኮሰሰ በመሆኑ አደረጃጀቶቹ ወደ ቀልባቸው ተመልሰው ልዩነታችንን በውስጥ ለመፍታት ዝግጁ መሆናችንን በህዝባችን እንዲታወቅልን እንፈልጋለን። በመጨረሻም በጅምላ የተጨፈጨፈውን አማራ አክብረን ልናስከብረው ይገባል። የህልውና ትግሉ የወለዳቸው መሪዎች አዋርደን ልናስከብረው አንችልም። መሪዎቹ በሐሰት ተሰድበው ለሰዳቢ በሐሰት ተዋርደው ለአዋራጅ እየተሰጡ ናቸው። ይህ እንዲሆን አራቱ አደረጃጀቶች የተጫወቱት የፈርቀዳጅነት ሚና በእጅጉ የሚያሳዝን ነው። አማራ ሃይማኖተኛ፣ ጀግና፣ ሀገር ወዳድ፣ ታሪክ አስከባሪ፣ ይሉኝታ ያለው መሆኑን ወዳጅም ጠላቱም ሲመሰክሩለት ኖረዋል። በዚህ ልክ ያልቆመ የፋኖ አደረጃጀት ፈጽሞ ህዝባዊ ሊሆን አይችልም። ሸዋነት ለአማራ ፋኖ አማራጭ አይደለም፣ ተፈጥሮ ነው። ሁሉም በዚህ ልክ ለመገኘት በያለበት ይትጋ። አሁንም ጊዜ አለ። ድል ለአማራ ፋኖ ህዝባዊ ድርጅት፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ ሚያዝያ